ሰላም ጤና ይስጠለን ውድና የተከበራችሁ የሳናላችን ቤተሰቦች ሁላችሁንም ሰላም ብያለሁኝ። እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ አፍላ ፍቅር ላይፍ ስኩል ክፍል መቶ አስር ይዘን ቀርበናል ማለት ነው። እንግዲህ አፍላ ፍቅር በጣም ደስ በሚል ነገር መቶ ዘጠኝ መለስ ስንል ፊዮሪን ያው አሳግታት ጽጌ ለማሳገት ጋርዶቿን መድባ ስትያዝ ነበረ። ያበቃ ወደኋላ ስንመለስ እንዳሳዜቻት ግን ነገር ግን እየጎተታች ሳለ ቅዱስ ከኋላ ደርሶ ተያይዘው ነበረ ያለቀው ማለት ነው። እና እስኪ ያኔ ደግሞ እንግዲህ ወደ ቪዲዮ እንሄር ሊስኮ አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ፣ በእናትህ። አለቅሽም ነው ወይኔ

ዩኒፎርምሽኛ ትምህርት ቤት ነው። ና ሊያጠቁሽ ስለመሰለኝ ረዳውሽ። በቃ አዎ። በቃ ምን ነው አጠፋው እንዴ? አረ እንደዛ ሳይሆን በጣም አስገረመኝ ነው። ለምንድን የተገረምሽ? ምክንያቱም የትኛውም ወንድ ለማያውቃት ሴት ብለው እንደዚህ ድብድብ ውስጥ አይገባም ብዬ ነዋ። እኔ ግን ማንም ሆነች ማልክ ያልሆነ ነገር ካየ አያስችለ። ለማንኛውም ግን አመሰግናለሁ። ግን እነማን ናቸው እንዳይታችሁ የምትሄዱ? እኛሽ እንግዲህ እንዳያችሁት በዚህ አይነት ደረጃ ቅዱስና ፊዮሪ በመደባደብ ሁለቱንም ዘርረው በዛ አይነት ደረጃ ሩጠው ሄደው አምልጠዋል ማለት ነው። ያው እነዚህ እንግዲህ ጽጌ ዛሬ አልተሳካላትም ያሰበችው ሀሳብ ዝቅ ቀርቷል ማለት ነው። እሷ ግን ያው ለማሳገት እና ልክ እንዳቡሽ ለአንድ ቀን ትደር ብላ ነበረ የሰጠችው ማለት ነው። እንግዲህ ስላልተሳካላት ጽጌን ደግሞ ፊዮሪ በማግኘት አንቺ ጋርድ ሽልከሽ ልታስደበድቢ ነበር አደለ? ሁለት ጋርድ የላክሽቤ? ብላ ስጠይቃት እሷ ግን ያው ስላልተሳካላት ወደ ማን ሄደች? ወደ ብሩክ። ወደ ብሩክ በመሄድ ብሩክን ደግሞ የሆነም ጥያቄ መልስ ሰጥተች ማለት ነው። እኔ ምንም ነገር ሳላደርግ ይሄ ነገር እንደዚህ እያደረገች ነው፣ እና እኔ ላይ ችግር እንዳታደርስ እኔ ለእሷ እንትን አልክላትም፣ ማን ነው ጋርዲ አልክም። እሷ ግን እንትን ስትለይ ነበረ። ስለዚህ ከሆነ ልጅ ጋር ቅዱስ ከሚባል ከበቃሉ ወንድም ጋር ሁና የሆነ እንትን ውስጥ ገብታ ሰው እየደበደበች ነው ያየኋት ምናምን በማለት ለብሩክ ትነግረዋለች። ብሩክ አላመነም፣ ነገር ግን እንደዚህ ስትለው እስኪ ብሎ ሊጠይቃት ወደ ፊዮሪ ጋ አቅንቶ ነበረ። እንግዲህ እስኪ ቪዲዮውን ቀንጨፍ አድርጌ ላሳያቸው ማለት ነው በንዴትና በእንትን ሆኖ ይሄንን በሰማ ጊዜ ብሮክም ወደ ፊዮሪጋ አቅንቷል ማለት ነው። ማንም ይበለኝ ማን፣ እውነት ነው ወይ? እኔ ራሴን ነው የተከላከልኩት። ምን ማለት ነው? ጸጋ የላከቻቸው ጋርዶች ሊያጠቁኝ ሲሞክሩ እኔ ራሴን ለመከላከል ሞከርኩ። እሺ፣ እንደዛ ከሆነ ቅዱስ የሚባለው ልጅ እዚህ ነገር ውስጥ እንዴት ሊገባ ቻለ? ልትቆጣጠረኝ የሞከርክ ነው? አዎ፣ እቆጣጠርሻለሁ። ምክንያት ምክንያቱም መቼ ስሎንሽ ስላሰብክልኝ በጣም አመሰግናለሁ። እሺ ግን ከዚህ በኋላ እኔ እናንተ ህይወት ለየቅል ሆኗል። ስለዚህ ከዚህ በኋላ ስለኔ ምንም ነገር አይመለከትም? ይህማ በፍጹም አይሆንም። ለምንድን ነው ማይሆነው? ምክንያቱም ያንቺ ደህንነት ያሳስበኛል። አንተ እዚህ ውስጥ አያገባም፣ ዞር በል። ይህማ በፍጹም ነው ፊዮሪ። ይህ ልጅ ደሞ እሷን መጠየቅ አይጠበቅብህም። ቅዱስ ይባላል። ኦኬ ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ፣ ብንከባበር ያሻል። በኋላ አጉል እንዳላረግሽ። ቅዱስ፣ ተው እንደዚህ አትበል። ቆይ እሱ ማን ስለሆነ ነው የሚንጠባረርብሽ? ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አለ እያሻለ። ቅዱስ እዚህ ነገር ውስጥ ምንም አይመለከትም። ዞር በል። እሱስ ማን ስለሆነ ነው የሚጮህብሽ? ቆይ ወይኔ ብሩኬ። አንተ ማን ስለሆንክ ነው እኔ እንደዚህ የምትናገርኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አሁን እኔ ታድያ። በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን። ቅዱስ አፈንዝጋ እንግዲህ እዚህ ጋር ፊዮሪ በንዴትም በስመ አብ ነበር። የሚገርምሽ እሱ እንትን ባላት ጊዜ በጥፊ መተዋለች። ቅዱስም ማለት ነው፣ ቅዱስም ስመታው ምንም ነገር እንትን ሊመታትም አቃቶ ምን ብሎ እራሱን ግን ጠብቆ እዚህ ጋ ተቷቸው ነው የሄደው ማለት ነው። የዚህን ጊዜ ብሩክም ሄደ። ፊዮሪን በንዴት በስሜት ሆና ቁጭ እንደማለት አልች ማለት ነው። በዚህ ጊዜ እንግዲህ ፊዮሪ ያው በዚህ ስሜት ውስጥ ሆና በእርግጥ እሱ ያዳናት ያወጣትናት ነገር ግን ደግሞ ብሩክንም ታውቃለች። ፍቅረኛ ጋ ለምን አትሄድም? ግን የሆነ ስሜት አድሮባታል በልጁ ላይ። ወደ ቅዱስ ጋር ቅዱሱን መጨረሻ ላይ ታፈቅረዋለች ብዬ ነው የማስበው፣ ማለት ነው። አሁን ወደ ፍቅር ስንመጣ ደግሞ ማን ነው ኖ ወደ ቅዱስ ስንመጣ እንግዲህ ፊዮሪ በጥፊ እንደመታችውና እንትን እንዳለች ነው የሚያውቀው። ስለዚህ እሷንም ሳይመታት ቀጥታ ነው የሄደው ማለት ነው። እሷም እንግዲህ በዛ የተነሳ ነው ያው ብሩክም እንዳትጣላ ሰው ጋራ በፊት በባለፈው የሄርሜላን ጋር ስለደበደብ እንትን ሲላት ነበረ። ሁለተኛ በዚህ ቃል ግቢልኝ ብሎ በቃ አልደርስም ካልደረሱብኝ በማለት ስትለው ነበር። አሁን እንግዲህ ሂዳ ስትነግረው፣ ጸጋ እሱ እንትን ያለው አብራ ወንበዴዎች እና ዱርዬዎች ጋር ሆና ተደባዳቢ ሆና ነው ብሎ ነው የገመተውና ራሴን መከላከል ራሴን እንዴት ተከላከልኩ፣ ስትለው ማን ነበር አብሮሽ የነበረው ስትለው ሲነግራት ነበር። እና አሁን ላይ እንግዲህ ደግሞ ይሄንን ጥፊ ሰተው ቅዱስም ወደ ክላሱ ሄዷል። ነገር ግን እሷ ቆመችበት አግኝቶ ጥፊ ሰጥቷታል ማለት ነው። ብድሩን ከፍለዋል። እሱም ማለት ነው። አሁን ላይ እንግዲህ ተቀጣጥረዋል። እስኪ እሱ ደግሞ ሲያጠራቅማት ያሳየውን ጥፊውን እንመልከት ማለት ነው። በቪዲዮ ቀንጨፍ አድርጌ ላሳያቸው። በቀድሞው ነው። አዎ በቀድሞው ነው። ፊዮሪ፣ መበቀል ምን ማለት እንደሆነ አታውቅም ማለት ነው። እኔ ቅዱስንም መሳፈጥ ምን ማለት እንደሆነ አላወቅሽም መሰለኝ። እንደዛ ከሆነ ቅድም አታረገውም ነበር። እኔ ቆንጆ ሴት ልጅ መቀጣው ብቻዋን። ገባሽ? እንደዛ ከሆነማ ዘለቅናታ ምን እንዳይመጣ ለምን ልብካ ካለ አንፋለም። እሱን እኮ ቅድም ተነጋግረን የጨረስን መስሉ። በጣም ጥሩ። ክላስ እንዳለቀ ከግቢ ውጭ ይጠብቃለሁ። ታዲያ አንድ ነገር ላስጠቅቅ። ከዛ በኋላ እንከባበራለን ማለት ነው። እሺ። ጥሩ እንግዲህ እንዳያችሁት ብድሩን ያው ከፍለዋል፣ ቅዱስም ማለት ነው። ለምን እሱ ያን ያልመታሀኝም ስትለው አይ ብቻዋን ነው ሴት ልጅ መቅጣት የምፈልገው በማለት ሀሳቡን ሰጥቷታል ማለት ነው። እንግዲህ እሷና ቅዱስና ፊወሪ ሊጋጠሙ ቀጠሮም ይዘዋል ማለት ነው። ከክላስ ሲመጡ ቀጣይ እንግዲህ የሚጋጠሙበትን ቦታ ሰዓት መድበዋል ማለት ነው። እንግዲህ ለቦክሱ ቅዱስን ጀግና ነው። ቅዱስ ዛሬ ግን አስደስቶኛል። የክላሱን ተማሪ ሁላ መረበሽ እንት ማለት ነበረ ስራው። ነገር ግን አሁን ላይ በጣም ጥሩና ጎበሱ ነው። ለሰው አግዟል ማለት ነው። ሂጃንሺ ሂጃም ጭ እያለ ነበር፣ ሴቶችን ሲያሰቃያ ነበረ። ዛሬ ግን ጥሩ ነገር ስለሰራ ቅዱስንና ለፌወሪ ስለወገነላት ስላገዘላት አስደስቶኛል ማለት ነው። አሁንም እንግዲህ እኔ ይመስለኛል ፊዮሪ ቅዱስን ታፈቅረዋለች። አሁን ልቧ እየመታ ነው ቅዱስ ቅዱስ እያለ ነው ማለት ነው። ልቧ ላይ የሆነ ሀሳብ መጥቶልባታል ማለት ነው። አሁን ደግሞ ወደ ሶሲ ፍቅር እንግዲህ ሶሲ በጆሲ መስተፋ ቅር ተይዛለች ማለት ነው። እስኪ ወደ ሶሲ ፍቅር እንግባ ማለት ነው። ሶሲ እንግዲህ ተይዛ ሀሳቧም ቀንም ሌትም ጆሲ ሁኖ አሁን ይሄ መድኃኒት እንዴት ይልቀቅልኝ በማለት ጥያቄ ውስጥ ነው ያለችው ማለት ነው። እንግዲህ ሶሲም ዲብም ተጨንቋል። ምን ሆነች ነው ለማውራትን፣ ፈራች ወይ ለድብ ልንገረው እንዴ ብላ ጄሪ ጀሪ ማለት እንግዲህ ያው ታቋት አላችሁ። የተሳፈርኩ ብላ ነበር እንዴ ለበመሰረቱ ሳያት ሳቄ ነው የመጣው ማለት ነው። ያው አዳንጋ የምትሰራው ማለት ነው። ሊዱ ነበረች አሁን ላይ ግን ጀሪ ሆና መታለች ማለት ነው። እንግዲህ እሷ እንደምታቋት ያው ነገረኛ የምንትን ሆና ነው የምትሰራው። አሁን ላይ እንግዲህ መደ የእንትና የሶሲ ጓደኛ ሆና ነስቲ ሰላም በይው በማለት ነበር ይዛ ሄዳ ጆሲን ሰላም ስትለው ያ መስተፋቅር የሰራው ማለት ነው። መስተፋቅሩ እንግዲህ ሰርቶ አሁን ላይ ጆሲን ጆሲን እያሰበች እንዲያረግስልሽ ነይ እንሄድ በማለት ደግሞ ይዛት ስትሄድ ይዛት ስትሄድ ነገር ግን ጓደኛ ስታምራ ላይ ሰላም በይኝ ሲላትም ጓደኛዋ ግን ተናግና አይ አልልም በማለት እሷ አፈርታለ ለችኛዋን አርክስላት ስላት ልትል ነበር የሄደችው። አሁን ላይ ግን እስኪ የሶሲን ቪዲዮ በጥቂቱ እንመልከት ማለት ነው። ሶሲ ማለት ነው ጓደኛሽ ደግሞ በጣም እኔ ሲባቀኝምእን ምን እንደሆንኩማ ሁለታችንም እናውቃለን አልገባኝም ሶሲ ጓደኛሽ ወደ የምታወራው የምታወራው እኔ ስለ አስነካኝ መስተፋቅር ነው መስተፋቅር የምን መስተፋቅር እጅን ጨበጥ አስነካኝ መስተፋቅር ነዋ እሱን ነው እንዴ ው እሱን ነው ብቻ በዚህ ፍጥነት ሰርተው ከአንተ ፍቅር ያዘኝ እያልሽኝ አይደለም እኔ እንደዚህ ዓይነት ነገር አልፈልግም እኔ የዴቭ የዴቭና የዴቭ ብቻ ነኝ ዴቭ ደግሞ ማነው ዴቭማ ፍቅረኛዋ ነው ደሞ ይውል አሁን የምንልህን ነገር ታደርጋለህ? እሺ። ምንድን ነው የምትሉት? በቃ አርክ ስላት። ምንድን ነው ማረክ ስላት? ያስነካህተ መስተፋቅር ነው ወይ? በጣም ነው። ማዝ ነው። ለምን ሲባል? ያው እናንተ የመስተፋቅርን ነገር ብዙም ስለማታውቁ ነው እንጂ አንዴ ፍቅር ካሲያዝን በኋላ በቃ ምንም ማርከስ ምና የሚባል ነገር የለም። ምን የምርህን ነው? ይወሲ። አዎ ሶሲ በሚያሳዝኑ ሁኔታ ምንም ማርከስ አልችልም። ምንም ማድረግ አልችልም። እንዴ! እና ታዲያ ሽኒ ምን ልሆን ነው? ያው የእኔ ፍቅረኛ ቶኛለሽ፣ እኔ ደግሞ በጣም እንከባከብሻለሁ። እንዴ ዴቪስ እንጃልሽ፣ ስለ እሱ አላውቅልሽም። ቻው፣ ከዚህ በላይ ምንም ልተባበራቸው አልችልም። ወይኔ ጉዴ! ወይኔ ጉዴ! የማለሻ ምንድን ነው ማደርገው እንግዲህ እንዳያችሁት ማለት ነው። ፊዮሪ በመስተፋቅርቱ ተይዛለች ማለት ነው። መስተፋቅሩ እንግዲህ ሰላም ያለባት ጆሲ ፍቅር ይዟታል ማለት ነው። ጆሲን አሁን ጆሲን እያሰብኩ ቀንም ሌትም እሱን ማስብ ሆኛለሁ በማለት ውስጧ ሲጨናነቅና ሲረበሽ ተታያለኝ። እንግዲህ በሚገርም ሁኔታ አርክስላት ብላ ህይዋን ብትለውም በፍጹም ላረክስ እንት ሊል አልቻለም። ምክንያቱም አይቻልም፣ በሚገርመው ነገር ሊረክስ አይችልም የሚል መልስ ሰጣት ማለት ነው። የዚህ ጊዜ ፊወሪ ራሷን ስታ ከፎቅ ላይ ልወረውር ነበር። ነገር ግን ህዋን ያው በመያዘ እሷን ይዛ ምን ሆነች ነው በቃ ተረጋጊ በማለት ውስጧን በማዘን እናንትን በማለት ትገኛለች ማለት ነው። እና አሁን ላይ እንግዲህ ፊወሪ ማነች ሶሲ በጭንቀትና በውጥረት ላይ ሆናለች ማለት ነው። እኔ እንጃ ከዚህ ድራማ ይመችኛል ሁላቸውም። ሲቀጥል ደግሞ በተለይ በተለይ ደግሞ ፊዮሪ በጣም ነው። በፊትም ስታዝንም ጎበዝም ስትሆን በጣም ነው የምትመቸኝ ማለት ነው። ከፊትም ጀምሬ ነው እኔ ከአንድ ቁጥር ጀምሬ የምከታተላቸው ማለት ነው እና ልዛራባቸው አባቸው ተገደልኩኝ ማለት ነው። እና ፊወሪ በጣም ጀግናነት በእውነት ማለት ነው። በቃ ተረጋ አክለክ ትለያለሽ ማለት ነው፣ ከመጀመሪያው ጀምራ። እና አሁን እንግዲህ ከማነው ስሙ ይሄ ነው። እኔ ሪብዬ ፖሊስ ነው የምጠራው፣ ትሰማላችሁ እናንተ ልጆች ግን እኔን ያሰባችሁት ነገር አለ መሰለኝ።

እንግዲህ እዚህ ላይ ሶስቱ ልጆች ማለት ነው፣ ጓደኛሞች አቡሽ፣ ሜቲ፣ ቡቸራ ሆነው ቡቸራ ሻይ ማፍላት ስራ ተገኝቶለት እንዲ አቦ ሻይ መሸጥ ማለት ነው። በረፍት ሰዓት የሚሸጥ ስራ ተገኝቶለት አሁን በዚህ አጋጣሚ ወላጅ አምጣ ሲባል ምን ያደርጉ እና ዝግ ትምህርታቸው እንደተው በቃ ለጓደኛቸው ከየት ወላጅ አምጡ፣ እኛ ወላጅ እንሆን ምን እናደርግ በማለት እኔ ዘ ዘመድ የለኝ ወገን የለኝ እያለ ቡቸራ በሚያለቅስ ጊዜ አሁን በቃ ማንን እንበል የሃኒን አክስት ብለው ሃኒ አክስት ጋር ሄደው ሲለምኗት እኔ ሊዘርፉ ነው ብዬ ነው የማስያዛችሁ፣ በማለት እግሯ ስር ድፍት ብለው ሲለምኗት ሲያለቅሱ እሷም እንግዲህ አላስችላት ብሎ፣ እንግዲህ ይች ቢጢጢ ናት እንደዚህ ያስደረገችኝ ልዘርፉ ነው ወይ በማለት እንትን ስትላቸው ነበረ፣ መጀመሪያ ላይ ማለት ነው። ከዛ እኔ ዘመድ የለኝ ወገን የለኝ እያለ ሲሉ እነሱ ደግሞ እሺ በማለት ወደ እነሱ መታላቸዋለች። እንግዲህ ቡቸራን በደስታ ከጓደኞቹ ጋር ይህን መስሎ ይሄዳል ማለት ነው። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ አድርጉ። ባይ ባይ።